በዓለም አቀፍ ደረጃ ለ36ኛ ጊዜ በኢትዮጵያ ደግሞ ለሃያኛ ጊዜ ዓለም አቀፍ የህፃናት ቀን በማዕከላዊ ኢትዮጵያ ክልል ዱራሜ ከተማ በተለያዩ ዝግጅቶች ተከብሯል። በፕሮግራም ላይ የቀኑ ባለቤት የሆኑ ህፃናትን ጨምሮ በየደረጃ ያሉ የሚመለከታቸው አካላት ተሳትፈዋል። የማዕከላዊ ኢትዮጵያ ክልል ሴቶችና ህፃናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር የዘንድሮ ዓለም አቀፍ የህፃናት ቀን መሪ ቃል የሆነው የህፃናት ጥበቃና የመጫወቻ መብት ለሁሉም ህፃናት የሚለው ሲመረጥ በምክንያት መሆኑን አስረድተዋል። ህፃናት መብላት መጠጣት ጤናቸውና ደህንነታቸው መጠበቅ ብቻ ሳይሆን በነዚህ ሁሉ ሂደት ውስጥ መጫወት ያለውን ሚና አጉልቶ ለማሳየት የተመረጠ መሪ ቃል ነው። እንግዲህ የበዓሉ መሪ ቃል ሲደረግ ደግሞ ምክንያቱ የህፃናት የመጫወት መብትን ሁሉም እንዲያውቀው፣ ተግባሩ በሁሉም የጋራ ርብርብና ቅንጅት የሚከናወን ከመሆኑ ጋር ተያይዞ ሁሉም ባለድርሻ አካላት በጉዳዩ ላይ ግንዛቤ እንዲይዝና ተግባራዊ እንዲያደርግም ታሳቢ ተደርጎ ነው። የቢሮ ኃላፊዋ አክለውም ለዚህ ምቹ ሁኔታ በመፍጠር ረገድ የሁሉም አካላት ርብርብ ይጠይቃል ብለዋል። የህፃናት ትምህርታቸውን በአግባቡ መማር እንዲችሉ በእረፍት ጊዜያቸው የሚዝናኑባቸውና የሚጫወቱባቸውን ሁኔታዎች ማመቻቸት ህጻናት የሀገራቸውን ታሪክ ባህልና ተፈጥሮ በአግባቡ እንዲያውቁትና እንዲረዱት ከትምህርት ባሻገር መዝናናት በጨዋታ እንዲሁም ታሪካዊ ስፍራዎችን እንዲጎበኙ በማድረግ ለህፃናዊ ለህፃናት ሁለንተናዊ እድገት ወሳኝ ነው። በባሉ ላይ የተገኙት የከንባታ ዞን ዋና አስተዳዳሪ አቶ አረጋ ሸቱ በበኩላቸው ለህጻናት ከመሰረታዊ ፍላጎታቸው ባሻገር የመጫወቻ ስፍራ ማዘጋጀት ለአካላዊም ሆነ አእምሯዊ እድገታቸው ሚናው የጎላ መሆኑን አንስተዋል። እንደ ሀገርም ለህጻናት መጫወቻ ስፍራ ትልቅ ትኩረት ተሰጥቶ እየተሰራ መሆኑን ጠቅሰዋል። የሀገራችን መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ልዩ ትኩረት ሰጥተው ልጆች የሚጫወቱባቸውን ቦታዎች እየገነቡ ልጆች እንዲጫወቱ እያደረጉ ይገኛሉ። እኛም እንደ ክልልም እንደ ዞንም እንደ ወረዳም በየአካባቢው ይህን ትኩረት መስጠት አስፈላጊ ይሆናል ማለት ነው። በዓለም አቀፍ የህጻናት ቀን ላይ በመገኘት መልእክቱን ያስተላለፈው የማዕከላዊ ኢትዮጵያ ክልል ህጻናት ፓርላማ አፈጉባኤ ህጻን ተከተል ግርማ የበዓሉ መከበር የህጻናትን ሁለንተናዊ ተጠቃሚነት ለማረጋገጥ ፋይዳው የጎላ መሆኑን ተናግሯል። ነገር ግን አሁንም በህጻናት ላይ የሚፈጸሙ አካላዊና ስነ ልቦናዊ ጥቃቶችን በመከላከሉ በኩል ቀሪ ተግባራት መኖራቸውን ጠቅሷል። በጣም ጥቃቶች በተለይ በ2018 በከፍተኛ ሁኔታ የተመዘገበበት ስፔሻሊ ሴቶች፣ ህጻናቶች፣ ተማሪዎች ማለት ነው። ያም ብቻ አይደለም ተማሪዎች ወደ ትምህርት ቤት ገበታ በተለያዩ ምክንያቶች እንዳይገቡ እንዳይማሩ የሚደረግበትም ሂደቶች ስላሉ ጥቃት ከድሮ እየጨመረ ነው እየመጣ ያለው። ስለዚህ ምን መሆን አለበት? የጋራ ርብርብ ያስፈልጋል። ይሄ ሁላችንም እንደምታውቀው የህፃን ጉዳይ የአንድ ሰው ጉዳይ አይደለም። ጋዜጠኛውንም ማሳተፍ አለበት የሚዲያውንም አካል ጤናውን ጨምሮ በጣም ትኩረት ሊሰጥ የሚገባ ፖሊስን ያን ብቻ አይደል፣ ሁሉም ሴክተር መስሪያ ቤት መጣል የለበትም ለሴቶችና ህጻናት ህገ የህጻን ጉዳይ ሁሉንም ነው የሚመለከተው። በህጻናት ላይ የሚደርሱ አካላዊና ስነ ልቦናዊ ጥቃቶችን መከላከል እንዲቻል የህጻናት ፓርላማን በማቋቋም ህጻናት ለመብታቸው እንዲታገሉ ከማድረግ ጀምሮ ስራዎች እየተከናወኑ መሆኑን የተናገሩት የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ምክትል ኃላፊና ና የህጻናት ዘርፍ ኃላፊ ወይዘሮ አምሬ አስራጅ ናቸው ከተለያዩ ሴክተር መስሪያ ቤቶች ባለድርሻ አካላት ጋር በመቀናጀት ደግሞ ህጻናት ላይ አካላዊ ስነ ልቦናዊም ጥቃት እንዳይፈጸም የማህበረሰቡን ግንዛቤ የማሳደግ ስራ እየሰራን ነው የምንገኘው። አለፈ ብሎ ደግሞ ግን ችግሩ ሲፈጠር ደግሞ ህጻናቶች ተገቢው አገልግሎት እንዲያገኙ የአንድ ማዕከል አገልግሎት ያገኛሉ። በክልላችን በስድስት ሆስፒታል። በነዚህ ሆስፒታሎች ጥቃት የደረሰባቸው ህጻናት ሲመጡ እዛው የስነ ልቦና ድጋፍ የሚያገኙበት የፍትህ የምርመራው ስራው እዛው የሚከናወንበት የህክምናም ስራ ውዛው ተካሂዶ የተደራጀ መረጃ ተደራጅቶ ለፍትህ አካል ለፍርድ ቤት የሚሄድበት አሰራር ዘርግተናል። በዚህም የመረጃን መድበስበስ፣ እንግልትን፣ ህጻናቶችም ወላጆቻቸውም ላይ የሚደርሰውን የስነ ልቦና ጉዳት ከመቀነስ አንጻር ሰፊ ስራ እየሰራ ነው የምንገኘው። በበዓሉ ላይ የተለያዩ መዝሙሮች፣ ግጥሞችና ስፖርታዊ እንቅስቃሴዎች በህጻናት ተማሪዎች የቀረበ ሲሆን በተለያዩ ተማሪዎች የተሰሩ የፈጠራ ስራዎችም ጉብኝት ተደርጓል። ከዚህ ባለፈም ቀኑን አስመልክቶ በክልሉ ሴቶችና ህጻናት ጉዳይ ቢሮ የተከናወኑ ስራዎችን በ ተመለከተ ጽሑፎች ቀርበው ውይይትም ተካሂዶባቸዋል።